ሐረር ከተማ የከተሜነት ሳቤን ቀድመው ከጀመሩ ከተሞች መካከል አንዷ ብትሆንም ዕድሜዋን በሚመጥን ደረጃ እድገት ሳታስመዘግብ ቆይታለች። ሆኖም ግን እንደ ሀገር የኮሪደር ልማቱ ከተጀመረ ወዲህ በከተማው በተከናወኑ ስራዎች ከተማዋ ለነዋሪዎች ምቹና ውብ እንድትሆን እያስቻሏት ይገኛሉ። በፊት እንደዚህ አልነበረችም። ማረር መብራት የመንገድም የለም ጭልም ያለ ነው። ሰው ወክ ለማድረግ ራሱ የሚደብርበት ጊዜ ነበረ። አሁን በጣም ቆንጆ ነው። ወጣቱም በማታም እየተንቀሳቀሰ ነው። መብራቱም ቆንጆ ነው። መንገዱም ደስ የሚል ነገር ነው። አሪፍ ለውጥ ነው ያየ ነው። እና በጣም ነው ደስ ያለን ነው። ይሄን አካባቢ ብታዩት መጀመሪያ በጣም ለምንም አይመችም ነበረ። እንደዚህ ቆመህ ለመሄዳችን ገበያ ቦታ ነበረ ጥቅጥቅ ያለ ነው። ማታ ማታ በጣም ችግር ነበረ። እንደ ልባችን እንደዚህ ወክ ማድረግ አንችልም ነበረ። መሸራሸር አንችልም ነበረ። ሁልጊዜ አታድግም የምትባል አገር ነበረች። ግን አሁን ለውጣን ለምታዩት እንኳን ለኛ ለሌላ ሰው ለቱሪስት ራሱ በጣም ውብና ማራኪ ሀገር ሆናልናለች። በዚህ አጋጣሚ መንግስታችን እናመስግኑልን። አሁን ሸዋበር ነው። ከዚህም ውጭ ወደ አራተኛም ብትሄድ፣ የተለያዩ ቦታዎች ላይ ብትሄድ ከተማ ትልቅ እድገት አሳይታለች። ቆንጆ ነው። በቃ በጣም አምራለች ከተማዋ። የቱሪስት እንግዲህ የጆጎል ግንብ እዚህ ነው ያለው። ስለዚህ ቱሪስቶችም መጥተው በደንብ ጊዜ ሰጥተው እንዲያሳልፉ ከተማዋ ለነሱ በሚመጥን ሁኔታ እየተመቻቸች ነው ብዬ አስባለሁ። ለዚህ በጣም አበረታች ነገር ነው። የተሽከርካሪና የብስክሌት መንገዶች፣ የአረንጓዴ ስፍራዎች እና ዘመናዊ የመንገድ ዳር መብራቶች በከተማው በተለያዩ አካባቢዎች ተሰርተዋል። ሰፊ በፕሮጀክቶች ተሰርቷል። እነዚያዎቹ ደግሞ ማለት የህብረተሰባችንን ኑሮ ከማሻሻል የዘለለ መጀመሪያ ላይ ሰውም መኪናም አንድ ላይ የሚጠቀምበት የነበርበት ሁኔታዎች ቢኖሩም አሁን ግን ሰውም የራሱ መንገድ ላይ እግረኛ መንገድ ላይ መኪናም የራሱ መንገድ ላይ የሚሄድበት ሁኔታዎች አሉ። ይሄ ደግሞ ከተማችንን የቀየረና ለቱሪስትም ደግሞ ለቱሪዝምም ደግሞ ማለት ነው ምቹ መደላደልን የፈጠረ በከተማው የተሰሩ የማረፊያ እና የመዝናኛ ቦታዎች ሀረር የሚታወቅበትን የፍቅር የአብሮነትና የወንድማማችነት ሴት እንዲጠናከር እያገዘ ይገኛል። አሁን እኔ ራሱ ከስራ መጥቼ እዚህ ጋር ጓደኞቼን ጠርቼ ነው እዚህ ጋር ፎቶን እንነሳለን። ትንሽ ቁጭ ብለን ንፋስ ምናምን ወስደን ነው ምንገበው ሁል ጊዜ ማለት ነው። እና ይሄ ደግሞ ለኛ አዲስ ነገር ነው በጣም ደስ የሚል ነገር ነው እና በጣም ደስተኞች ነን። ብዙ ቦታም አዳዲስ ነገሮች እያየን ነው። በጣም ትልቅ ለውጥ ነው ያለው፣ ሀረር ላይ በጣም ትልቅ ለውጥ ነው ያለው። ከበፊቱ ጋር ስናነጻጽር ያው ሰማይና ምድር ነው። አሁን እንደምታየው ኦልሞስት ወደ ሁለት ሰዓት ነው ፊት ላይ በዚህ ሰዓት እንኳን እንደዚህ ሊሆን ሰው ራሱ ወክ ምናምን የማይታሰብ ነበር። አሁን እንግዲህ ኮሪደራችንም አምሮ ኳ ብላ አሸብርቃ፣ ኦቨር ታይም ቁጭ ብለን ወክ እናደርጋለን ማለት ነው። ላይክ ቤቴ እንዳለው ነው የምቆጥረው እዚህ ጋር ቆጭ። እዚህ ጊዜ ማሳለፊያ ስላልነበረ ወጣቱ ያው እንደዚህ አይነት ጊዜዎች ለማሳለፍ አይምሮ ለማደስ የሚያስችል ቦታዎች አልነበሩም። ትልቅ ነገር አለው በቃ መቶ ከቤተሰብ ጋር ለመዝናናት ከጓደኛ ጋር የተለያዩ ሰዎች ጋር መቶ ጥሩ ጊዜ ለማሳለፍ የሚሆኑ ቦታዎች አሁን እየተሰሩ ነው ሀረር ላይ ለዛም ትልቅ ፋይዳ አለው ብዬ አስባለሁ እንደሚታወቀው ሀረር ላይ ብዙ መናፈሻዎች ኦልሞስ ሀረር ላይ መናፈሻ የለም ማለት ይቻላል ካሁን በፊት ማለት ነው ያሉ አንዳንድ ያሉ መናፈሻ የሚባሉትም ማለት ነው ኳሊቲ ስታንዳርዳቸውም የወረደ የነበረበት ሁኔታዎች አሉ አሁን ግን እየተሰራ ያሉ የመናፈሻ ስፍራዎች በጣም ስታንዳርዳቸውን የጠበቀ በሀገር ደረጃ እንቁና ያገኘ እስፔሻሊ አሁን የምንገኝበት ማለት ነው ከዛ ውስጥ አንዱ ነው ማለት ይቻላል። የኛ የህብረተሰብ ፍላጎትና እኛ የነበርንበት ሁኔታዎች አለመጣጣም ነው የሚያሳዩ መጀመሪያ ላይ በተለይ ማለት ነው። አሁን ግን እየተሰሩ ያሉ የመናፈሻ ስፍራዎች በጣም በሚያስደምም መልኩ ከተማዋን በሚመጥን ብዙ ስራ ሰርተናል ማለት ይቻላል። ነገር ግን ከሚፈለገብንና ከተማችን ያላት እድሜና እኛ አሁን ከሰራነው አንፃር በጣም ብዙ እንደሚቀረን እና የበለጠ ይሄን ደግሞ እንደ አቅም ተጠቅመን ወደፊት ብዙ ስራ መስራት እንዳለብን የሚያሳየን ነው ብለን የወሰንበት ሁኔታ ስላለ ይሄን ደግሞ ወደፊት በደንብ እናስቀጥላለን እናስቀጣላለን ብዬ አስባለሁ።